አይነት ነገር የለበትም። እኔ አይደለም አውቀው አይደብቀኝም። እንዴት ነው የሚደብቀኝ? እኔ እናንተ አውቃችሁ እንዴት ነው ያለቀው? ምንም ነገር አያደርግም። አውቃለሁ። እሱን በደንብ ነው የማውቀው። እሺ፣ ከአንቺ ተለይቶ የትም ሄዶ አያውቅም። አያውቅም፣ የትም አይሄድም። እሺ፣ አሁን የት ነው ያለው? እሺ ያለው? እሺ፣ አሁን ሾፒንግ ሄዶ ይሆናል። አንድ ላይ እኮ ነው የወጣችሁት፣ ማርኮስ። አንድ ላይ አይደለም የወጣ ነው። እኛ ለብቻችን ነው የወጣ ነው። እኔ እና ማርክ እንደዚያ ቪዲዮ ስናይ ወጣን። ከዛ እንደውም ሁሉንም ልናናግራቸው ነበር

ማርያምን በባልና ሚስት መሀል መግባት፣ እኔ ያየሁት የተማርኩት ነገር በባልና ሚስት መሀል አትግቡ። በቃ እኔ አንደኛ ያወቅኩት ነገር እሱ ነው። ሰላም፣ ሰላም ውድ የተከበራችሁ የአስቴር ቻናል የቤተሰቦች ተመልሼ ሂበትችለሁ። እኛ ጠዋት የተለቀቀ እንግዲህ አይታችኋል እና ቪዲዮ እሱ ቪዲዮ ዘና ፈታ እያሉ ቪዲዮ ቀርሶልን ይልክልናል እያልን ከትናንትና ወዲያ ትናንትና ቪዲዮ አለ ተብሎ ፎቶ ተፈስተው ነበረ፣ እየጠበቅን ነበረ። እሱም አልተለቀቀም። ነገር ግን ብራንክ ሩታን ያለቀሳችሁ ለክሶ ነው የሚባለው። ልጅቷ እንዳቶቆ እንድትቆም እንዳታቆም አይደለም የሚባለው እናንቴ፣ ማለቴ ምን ማለት ፈልጌ እንደሆነ ተቀለችው በቃ አታስለቅሷት፣ እንዲ ይህ ለክሶ ይበቃል። ምንድን ነው እዛ ሀገርም ፕራንክ እያደረጉ እያስለቀሰው ስለሆነ ነው ይህን ለማለት ፈልጌ ነው። ነገር ግን ፕራንክ ሊያደርጉ የመጡ በቃ አፋቸው ተምታታ ማለት ነው። እኔ አማርኛ ሻለ እናንተ ፕራንክን እንደው እና አንዴ አንዴ ቪዲዮን አጠፍተፈነ ይላሉ፣ አንዴ ቪዲዮን ላጠፋ ነው ሄደ ይላሉ፣ አንዴ እዛ የጨሰ ነው ይላሉ። በቃ የውዴት አለ። ከዛ ሩታ በመሀል ያለቀሰችው ፕራንክስ ምንድን ነው ብሎ ፕራንክ ያደረጉት አብርሽ በራሱ ያመጣ ነገር ነው፣ እና እኔ ምስቴን እፈትናት አለው ዛሬ ባለ አንዳንድ ጊዜ ለመስታወሻ ይሆናል ዱባይ ላይ ሄደን እንደዚህ አይነት ነገር አድርገናል ለማለት ነው። እንግዲህ ሁሌ ደስታ አይደለም። ፕራንክ ላደርጋት ብሎ ፕራንክ አደረጋት ማለት ነው። ይሄ የመጣ የገዛ ባሉ ነውና እንዳለ ፕራንክ ላድርጋት ሩታን ብሎ አብሬሽ እንደዚህ አይነት ሱስ አለበት ወይ ጭይጭስ እየጨሰው ነውና አርጊዴ ምናምን ነው የሚባለው እሱን እየጨሰ ነውና ምናምን ስትለው ባለቤቴ በፍጹም እንዲህ አያደርግም አንገቴ በብላይ ባለችው ሩታ ዛሬ ማለት ነው አብሬሽ ምን ብሎ የሄደው ነበረ። እስቲ ሩታ ምን ትላለች? ቪዲዮን አስጠፎ ትላለች ወይስ ቅረጹ ትላለች እያለ ልክ እሱ እንዳለ እሱ የሱ ገመና ለምን ታወጣላቸው? እኔ ነው ወይስ እናንተ ነው ባለቤትን የምታውቁት? የእሱ ምስጢር ለምን ታወጣለህ አንተ ወንድምህ አይደለም ምናምን ብላ፣ በቃ ቪዲዮን ልታቆም ነበረ ማለት ነው እና ግን እሱ ቪዲዮ ስለተለቀቀ ነው እኛም መተን የቀረስ ነው ምናምን ብሎት ነው። አለቀሰችላ ማለት ነው ልክ እንደመጣ አባቴ እንደነ መጣ። ከዛም በኋላ አለችው እና ሳሜችው እንደመሳም ነገር አድርጋ ልብሱን አሸተተችው። የአሳቀኝ ነገር ከዛ እውነት መስሎት ነው። ከዛም በኋላስ አብሬሽ መጥቶ አመረረ ማለት ነው። በቃ አከረረ ጭራሽ ማለት ነው። እሱ እንደሌለ እጅ እንደዚህ ውስጥ እንደሌለ ነው አደረገ ማለት ነው። ከዛ በኋላ ወደዛ ሄዶ እየተጨቃጨቁ ነበረ፣ ግን ካሜራ ወደዛ አልተዞረ እየተጨቃጨቁ ነበረ። ከዛ በመሃል መጡና ወደዚህ ናን ተናግረው ምናምን ጽጌ ስትሉ በራሱ የመጣ ነገር እኛ ላይ ዘብስፎ ሄደ ምናምን ብሎ ከዛ ይው እዚህ ጋር ካሜራ ልታስጠፋ ነበረ፣ ግን እነሱ ናቸው ተወቱ በቃ እንቅረስ ብሎ ያልዋት ማለት ነው። እና ካሜራ ይጥፋ አለችው። በቃ እንደዚህ ነው ምስጥር መደበበቅ ማለት ነው። እሱ ጥፋት ይሁን መጥፎ ነገር አይታበት ቢሆን ራሱ በቃ እዛው ይዘህ ማስተካከል ነው የምፈለጋት እንጂ፣ ሚዲያ ላይ ይዞ ማምጣት አስፈላጊ አይደለም። ማንኛውም ሰው ቢሆን ማለት ነው። አሁን እዚህ ጋር ያለቀሰችን ያዛዘነች ነገር ከዛ ወደዛ ሲጨቀጨቁ የሄዱ ተመለሱና ወደ ዚና ለአብርሽ ጭራሽ እጅ እንደሌለ ሩ ታየ ይኔ ፍቅር ይኔ ማማዬ አታልቅሽ እኔ እንደዚህ አይነት ነገር የለብኝም ብሎት ይሁን አላቅም። ከዛ እሱ ሩ ታየን ይዞ ሄደ ሩ ታየን ይዞ ሄደ። ደላ ማርክና ጽጌ በመሃል ቆሞ ቀሩ ማለት ነው። እንግዲህ ባልና ምስት መሀል አትጉቡ። ምንም ይሁን ብፋጁን ብመቱን ብነካከሱ ባልና ምስት አይለያዩ እና የራሳቸውን ምስጥርም አያወጡም ማርክ ማለት ነው። እውነት ነዋ እንዴ! ባልና ምስት መሀል እኮ ያለ ነገር መውጣት አስፈላጊ አይደለም። ምንም ይሁን ምንም ይሁን ማለት ነው የፈለገ ብጣሉ ማለት ነው እና ግን ራሳችሁ ዘው ጫጫሱ እኔ ጭስ የለብኝም ብሎ ሲሄድ ሳቄ የመጣ ማሬም ነው ማለት ነው። ጽጌንና ማርክን ዘውትቶ ትቶ ዳኔል ዛሬ ባለ ካሜራውን ሆነዋል ይመስልኛል። እራሳችሁ ጭሱ እንደዚህ አይነት ነገር ምስቴ ፕራንክ እንዳታደርጉ ብሎ በራሱ የመጣ ሳያም ነው ማለት ነው። ጽጌና ማርክ ላይ ዘፍዝፎ አብሬሽ ሄደ ማለት ነው እና የዛሬ ፍራንክ ደስ ይላል። አንደኛ ነገር ደስ ሚላል፣ ደስ አይልም። የሚያስቅበት ቦታ እነሱ አፋቸውን የተመጣጠቡ። ከዛም በኋላ ደግሞ አብሬሽን መጨረሻ ላይ ምን እንዳደረገ አይታችኋል። ያያችሁና እና ሩታ ባለቀሰችበት ቦታ ደግሞ ደስ አይልም። እውነቴን ነው ብላ ደስታ መታ ዱባይ ላይ ለማስለቀሱ አስፈላጊ አይደለም። እንግዲህ የዛሬ ቪዲዮ ይሄንን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንደረሱ። በሌላ ቪዲዮ ተመልሽ እስከመጣ ቸር ያቆየን። አንዳንዶች ሰዎች ደግሞ ተነስታችኋል ማለት ነው በሩታና በአብርሽ ላይ ምናምን ምናምን እያላቸው ነው። በማይገባባችሁ ውስጥ አትግቡ። ሰርጋቸውን ይደገሱ፣ ጨፍሮ ዘልሎ ይሂዱ። እኛ ዝም ብላችሁ እናንተ ማትግቡ እኛ እኮ እነሱን ደገፍነው እንጂ ምንም አላደረግንም። እናንተ ግን የእነሱን ፎቶ አስቀምጣችሁ እነሱ ስትሳደቡ ወይ ደግሞ ሌላ ሌላ ስም ስታወጡ ትሆላ አላችሁ ማለት ነው። እናንተ ራሱ አላችሁ አይደል እንዴ? እና ይሄን ይመስላል። ሌላ ቪዲዮ ተመልሼ ስደመጣ ቸር ያቆየን።